ሰላምታ እንኳን ወደ ዝርዝር ውይይታችን በደህና መጣችሁ ዛሬ በጣም አስገራሚ የሆነ ዜና ይዘን መጥተናል በተለይ በኢትዮጵያ የፋይናንስ ቴክኖሎጂ ዘርፍ አዎ በጣም ሸገላ የወጣውን መረጃ አይተሻል አዎ አይቸዋለሁ ሳፋሪኮም ኢትዮጵያ በኤምፔሳ አገልግሎቱ ወደ ነዳጅ ክፍያ ገበያ መግባቱን ነው የሚዘግበው ልክ ነህ በጣም ትልቅ እርምጃ ነው ምክንያቱም እስካሁን ድረስ ላለፉት ሁለት ዓመታት ምናምን የዲጂታል ነዳጅ ክፍያ ሲባል ዋና ተዋናይ የነበረው ማነው? ነው ቴሌብር ነበረ። እውነት ነው። ሙሉ በሙሉ ማለት ይቻላል ገበያውን ይዞት ነበረ። አሁን ኤም-ፔሳ መጣ። አዎ፣ መድረኩን ተቀላቅሏል። እሺ፣ እስኪ ትንሽ በዝርዝር እንየው። ይህ መግባት ለገበያው፣ ለመንግስት ስትራቴጂ፣ ለእኛ ለተጠቃሚዎችስ ምን ማለት ነው? መጀመሪያ የት ነው አገልግሎቱን የጀመሩት? መረጃው እንደሚያሳየው የመጀመሪያ ሙከራቸው የተጀመረው አዲስ አበባ ውስጥ ቦሌ ኤርፖርት መንገድ ላይ ባለው ቶታል ኢነርጂስ ማዳያ ነው አሃ ቶታል ላይ አዎ እና እቅዳቸው ደግሞ በቀጣይ ወራት ወደ አምስት መቶ የሚጠጉ ማዳያዎችን ማካተት ነው አምስት መቶ ያ ትልቅ ቁጥር ነው በጣም ግን ከዚህ በላይ ዋናው ነጥብ ምንድን ነው? ኤምፔሳ በዚህ አዲስ በተባለ ሀገራዊ የነዳጅ ማሰባሰቢያ መድረክ ውስጥ ሲስተም ውስጥ የተዋሃደ መጀመሪያው የሞባይል ገንዘብ አገልግሎት መሆኑ ነው። አዲስ መድረክ። ቆይ ቆይ፣ ይህ ሀገራዊ የነዳጅ ማሰባሰቢያ የምንለው ነገር ምንድን ነው? ከዚህ በፊት ከነበረው የዲጂታል ክፍያ አሰራር በምን ይለያል? ለምን ሳስፈልገው? እሩ ጥያቄ ነው። የመድረክ በትራንስፖርትና ሎጂስቲክስ ሚኒስቴር ነው የተጀመረው ቴክኖሎጂውን ደግሞ ያቀረበው ኢግል ላይን ሲስተምስ የሚባል ኩምፓኒያ ነው። ኢግል ላይን እሺ፣ ለምን አስፈለገ ላልከው ዋናው የመንግስት ዓላማ የነዳጅ ስርጭትንና ግርቢትን በደንብ መቆጣጠር ነው። ታውቃለ፣ ኢትዮጵያ ለነዳጅ ግዥ የምታወጣው የውጭ ምንዛሬ በጣም ከፍተኛ ነው። አዎ፣ በጣም ከፍተኛ ነው። ስለዚህ ያንን በቁጥጥር ስር ለመዋል፣ ብክነትን ለመቀነስ ይሄ መድረክ ወሳኝ ነው። ነገሩ ሁሉንም የክፍያ አማራጮች ባንክም ይሁን ሞባይል ገንዘብም ይሁን በአንድ ቦታ ሰብስቦ ለመንግስት ወድ የሆነ ሪፖርት እንዲቀርብ ያስችላል። ገብቶኛል። ያ ማለት የተማከለ ቁጥጥር ማለት ነው። በትክክል ደረጃውን የጠበቀ ሪፖርት ማድረግ ያስችላል። እሺ፣ ቅድም ቴሌብርን አንስተን ነበር። ቁጥሮቹን ሳስቦ እኮ በጣም አስገራሚ ነው። ባለፉት ዘጠኝ ወራት ብቻ ከ176 ቢሊየን ብር በላይ አስተናግዷል ይባላል። አዎ፣ ለ2023 2024 ደግሞ ወደ 233 ቢሊየን ብር ዋው! በጣም ትልቅ ገበያ ነው። ኤምፔሳ አሁን በዚህ መድረክ መግባቱ እንዴት ነው ከዚህ ትልቅ ቁጥር ድርሻ ሊወስድ የሚችለው? ፉክክሩ እንዴት ይሆናል? በእርግጠኝነት ፉክክሩ ይጠናከራል። ቴሌብር ትልቅ ቦታ ቢዝም የኤምፔሳ መግባት አማራጭ ይሰጣል። ምናልባት ኤምፔሳ በተሻለ የደንበኛ አገልግሎት ወይም ከሌሎች የሳፋሪኮም ፓኬጆች ጋር አስተሳስሮ በማቅረብ አዎ እንደ ዳጣ ምናምን ማለት ነው ይሆን ይችላል። ወይም ደግሞ በሌሎች አገራት ካላቸው ሰፊ ልምድ በመነሳት የተለየ ነገር ይዘው ሊመጡ ይችላሉ። ያ የገበያ ድርሻ ለማግኘት ይረዳቸዋል። እሺ፣ ለተጠቃሚው ሂደቱ እንዴት ነው የሚሰራው? እኔ አሁን መኪናዬን ይዤ ሄጄ ነዳጅ ልሞላ ብል፣ በኤምፔሳ እንዴት ነው ምከፍለው? ያው ሂደቱ ቀላል እንዲሆን ነው የተሞከረው። መጀመሪያ ስልክ ቁጥርሽን እና የምትፈልጊውን የብር መጠን ለማዲያው ሰራተኛ ትነግሪያለሽ። እሺ ከዛ ሰራተኛው የተሽከርካሪሽን የሰሌዳ ቁጥር እና ሌሎች መረጃዎች ሲያስገባ ወደ ስልክሽ ዩኤስኤስዲ መልእክት ይላካል። ይህ ኮከብ ምናምን ብለን የምንጠረው አይነት ማለት ነው። ያን ጊዜ የኤምፔሳ ፒንኮድሽን አስገብተሽ ክፍያውን ታረጋግጫለሽ። ይጠበቃ ወዲያውኑ ደግሞ አውቶማቲክ ደረሰኝ በሰምስ ይደርስ ይሻል ያን ያህል የተወሳሰበ አይመስልም አይመስልም ይሄ ከመንግስት ሰፊ እቅድ ጋር እንዴት ይገናኛል ቅድም ቁጥጥር ምናምን ብለናል አንድም ሊትር ነዳጅ በተለይ ገንዘብ መሸት የለበትም የሚል ጠንካራ አቋም እንዳላቸው ሰምቻለሁ በትክክል የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ አቶ በርሆ ሐሰን የተናገሩት ይሄንን ነው የመንግስት የመጨረሻ ግብ በአገሪቱ ያሉ ከ18 መቶ በላይ የሚሆኑ ሁሉም የነዳጅ ማዲያዎች ይህን መድረክ እንዲጠቀሙ ማድረግ። ሁሉም? አዎ ሁሉም። እና ደግሞ ከ25 እስከ 30 የሚደርሱ የተለያዩ የክፍያ አገልግሎት ሰጪዎች በዚህ መድረክ ስር ማዋሃድ ነው። ይሄ ከማጭበርበር መከላከል ጋርም ቀጥታ ግንኙነት አለው። እንዴት? ምክንያቱም አዲሱ የሰሌዳ ቁጥር አሰራር የመኪናሽን የነዳጅ ፍጆታ ከመረጃ ቋት ጋር ያገናኘዋል። ከጅቡቲ ወደብ ጀምሮ ነዳጁ ሲጓጓዝ ክትትል ይደረግበታል። በማደያዎች ደግሞ ስማርት ተርሚናሎች ይኖራሉ። የእውነተኛ ጊዜ የግቤት መረጃ ይሰበሰባል። በቃ ሙሉ የዲጂታል ነዳጅ ስትራቴጂ አካል ነው። ዋው! በጣም ሰፊ እቅድ ነው። ሁሉንም በአንድ መድረክ ማሰባሰቡ ቁጥጥርን ያቀላላል ብለናል። ግን ለምሳሌ ገና አዲስ ለሚገቡ ወይም ትንሽ ናህል የሆኑ የክፍያ አገልግሎት ሰጪዎች ገበያውን ትንሽ አስቸጋሪ አያደርገውም? ወይስ መድረኩን ለሁሉም እኩል ክፍት ነው? ይሄ በጣም ወሳኝ ጥያቄ ነው። በወረቀት ላይ እቅዱ ሁሉንም አካተት ቢሆንም በተግባር ግን አዳዲስ ተጫዋቾች ለመግባት ምን ያህል ቀላል ይሆንላቸዋል ወደፊት የሚታይ ነው። ያው የውድድር ጉዳይ ነው ማለት ነው። አዎ ግን የመድረኩ ዓላማ ብዙ አማራጮችን መፍጠር ነው። ይሄ ደግሞ ለነዳጅ ማደያ ባለቤቶችም ጠቀሜታ አለው። በዚሁም መድረክ ላይ ባለው የመነገጃ መርቸንት ፖርታል ሽጫቸውን፣ የደንበኞቻቸውን ሁኔታ፣ የነዳጅ መጠናቸውን ሁሉንም በአንድ ቦታ መከታተል ይችላሉ። እንደየክፈያ አይነቱም ከፋፍሎ ማየት ይችላሉ። ኦኬ። ይሄ ግልጽ ነው። እንግዲህ ለማጠቃለል ያህል ኤምፔሳ በአዲሱ ሀገራዊ መድረኩ በኩል ወደ ዲጂታል ነዳጅ ክፈያ ገበያ ገብቷል። ይሄ ቴሌብር ሲቆጣጠረው በነበረው ገበያ ላይ ፉክክር ይፈጥራል። በእርግጥ እና ደግሞ ከመንግስት የነዳጅ አቅርቦት ቁጥጥር እና የጥሬ ገንዘብ አልባ ኢኮኖሚ ግንባታ ግቦች ጋር ይጣጣማል ማለት ነው። በትክክል። ምናልባት ለመጨረሻ አንድ ነጥብ፣ መንግስት በነዳጅ ግብይት ላይ ይህን ያህል ትኩረት መስጠቱ፣ ሙሉ በሙሉ ዲጂታል ለማድረግ መጣሩ እና ብዙ የክፍያ አማራጮችን ለማካተት ማቀዱ በጣም ግልጽ ነው። ትልቁ ጥያቄ ግን ይህ በነዳጅ ዘርፍ ላይ የሚደረገው ከፍተኛ ጥረት እና የሚፈሰው መዋለ ንዋይ በሌሎች የኢኮኖሚያችን ዘርፎች ላይ የዲጂታል ክፍያዎችን እድገትና ተቀባይነት እንዴት ሊቀርጸው ይችላል? እዚህ ጋ የምንገነባው መሰረተ ልማት እና የደንበኛ ልምድ በቀላሉ ወደ ግብርና፣ ወደ ንግድ፣ ወደ ሌሎች አገልግሎቶች ሊሸጋገር ይችላል ወይ? ይህ ወደፊት በጉጉት የምንከታተለው ጉዳይ ይመስለኛል።